ነገርም አይቀራትም፣ መንጠር አድርጋ ነው የምታየው። ሁሉም ቪዲዮ ላይ የመጣ ኮሜንት ካለ ሁሉንም ቪዲዮ ታያለች፣ ምንም አይቀራትም። በማንኛውም ቪዲዮ እናንተ ኮሜንት ብታስቀምጡ ይመለስላችኋል። ሳውዲ ለመዳችሁት? አዎ ለመድ ነው። አሁንም አልሀምድሊላሂ እየለመድ ነው ነው እኔ በትክክል እየደመርኩ ነው። እሺ ፈረጃ እየበቃ እንደማመራለን ኢንሻአላህ ምንም ችግር የለውም። እየደመርክ ኮሜንት ብቻ አስቀምጥ እንጂ በእምነት ነው የምንደማመረው። የምር ዩቲዩብ በቃ የእምነት ጉዳይ ነው። በእምነት ካልተደማመርን ተደማመረ፣ ምንም ተንኮል ምንም አይሰራልንም። ለምን እኛ ከኛ የሚቀንስ ነገር የለም። እኔ አሁን ደመርኳችሁ እናንተን ከኔ ምን የሚቀንስ ነገር አለ? ምንም እኮ የለም። ይሄ እኮ ተያይዞ ማደግ ነው። ምቀኝነት ካልሆነ በስተቀር ወላይ አላህ ካስዲና አላህ ይጠብቀን እንጂ ምቀኝነት ካልሆነ በስተቀር ምንም የሚቀንስብን ነገር የለም። አንድ ሪያል የምናወጣው ነገር የለም። ብንደማመር ምን ችግር አለው? ደማመር ብላለች፣ ወይኗ ፈረጃ ጋር ተደማመሩ። እሄሜን ደመርኩሽ ማሬ ብላለች። እናቴ ነሽ ተደማመሩ። እሺ ሁላችሁም ኮመንት ስር አስቀምጡልኝ። ከዚህ ሲወጣ ቀል መልስ እላችኋለሁ። ነው አይዋ ብላለች ረህመት መሪቱ አራቤት ይደሽ አራቤት ይደሽ ሸጋው ለማለት ነው ሸጋው ሸጋዋ ቀሚሱ ላክልኝ፣ ሸጋዋ ብላለች። እሺ ራቢ እያወራሽ ነው። ቤተሰብ ከሀገር ውጭ ከሀገር ውስጥ። እሺ ኤሜን፣ እውነት ነው እኔ ራሱ አይቼ ነው ኮመንት አድርጌ ላይክ ቪዲዮ አይቼ የምመልሰው እና ኮመንት ላይ ራሱ መልሽ ባይሉኝም ኮመንቱን አይቼ ዩቲዩብ ካላቸው አረጋለሁ፣ ዝም አልልም። ዮ አሜን። እንግዲህ እንደዚህ ነው የምታደርገው። እ ታምሌን ተጠቀሙ እርስ ርዕስ ስጡ፣ ማብራሪያ ጻፉ ውዶች። እንደዛ አሪፍ ነው፣ እንጠቀም። እንደዛ አሪፍ ነው እንደ ማብራሪያ ምናምን እስኪ እንሞክራለን። ዝም ብላችሁ በቀን አትልቀቁ። ኧረ ሉቤ በደንብ አስረጅኝ። በቀን አትልቀቁ ስትይ ሉቤ፣ እኛ እኮ ጀዲድ ነን። ጀዲድ ገና ሁለት ወር አልሞላንም። ምንም በቃ እንትን አንለም፣ አናቅም። ዝም ብለን መጠቀም ብቻ ነው ሰብስክራይብ ስንት ደረሰ ምናምን ብቻ ነው እኛ የምናውቀው። ሌላውን ጣጣውን እኛ ብዙ አላወቅነውም እና እስኪ አስረጅኝ ታምሌን ተጠቅመን ለምሳሌ ርዕስ ሰተን በዛ በርዕስ ዙሪያ መወየት አለብን ነው የምትይኝ። ጀምሩኝ እመልሳለሁ ብሏል ፈረጃ። ሉቤ ደምርኝ መልሽ የምትል መዲ መልሽ እያለች ነው መዲን፣ እስኪ ደምሯት የምር ደምሯት፣ መቶ አስገቧት ነው፣ መቶ አስገቧትና የሆነ ነገር እንቀባላታለን። አዎ ወንድሜ ታምሌን ስሩ ውዶቼ፣ ጥሩ ነው፣ ርዕስ መጻፍ ጥሩ ነው ብለዋል። ላይፍ ላይ ስንገባ ነው እንደዛ የምናደርገው። ላይፍ ላይ ስንገባ ነው ርዕስ የምንጽፈው። እስኪ ንገሪ ርዕስ ምንጽፊው? ከፊት ለፊት እዚህ ላይ ቪዲዮ ላይ ነው ርዕስ የምንጽፈው ነው እስኪ እንደዛ መሰለኝ አባባላችሁ። ይመስለኛል እንደዛ ነው።